እናቱን ይህን ማየው ሰው አለ ሊሉኝ ሰው ነው አልለውም። አውሬ ነው ባይነኝ ወላድ እናት እኮ ብዙም ሳትሰለች እራሷስ በልጣ ልጇን ትወዳለች።